አላረግም ራሱ ነው የወደቀው። ሰላም ሰላም! ውድ ዩቲዩብ ቻናል የቤተሰቦች በመላው ዓለም የምትገኙ ኢትዮጵያውያን ኤርትራውያን ወገኖች ሰላማችሁ በያላችሁበት የዓለም ዳርቻ ይዛለኝ። ሰላም ለሀገራችን፣ ፍቅር ለወገናችን ይሆን። በቅድሚያ ለድምጽ ጥራት ይቅርታ ጠይቃለሁኝ። አየር ላውጣለ ኢትዮጵያ ላይ እና ትንሽ ሽፍን ነገር አርጉኛል። ቤተሰብዬ ማለት ነው ዛሬ ሩታ የምፈልገው ዶክመንት አለ አስፈላጊ እና አስፈላጊ የሆነ ለራሴ ለህይወት የሚጠቅመኝ ዶክመንት ነው። እሱን ይዤ ስላልወጣው እሱን ልቀበል ወደ አብርሽ ቤል ሊሄድ ነው አለች፣ ከኤርሚያስ ጋር በመምጣት እንግዲህ። በነገራችን ላይ ቆይ አብርሽ ኤርሚያስን ቢያይ ደስ እንደማይለት ታውቂያለሽ ሩታ፣ መቶ ፐርሰንት ማለት ነው ምን ያህል ሰላም እንደሚያጣት ታውቂያለሽ። በር ደግሞ ማለት ነው ዘግተሽ ወይም በር ደግሞ እሱ ዘግቶበት ደጅ ላይ ቢቆም እሺም በልመሽ ስንግዳ ክብር ያጣበት ዘመን ነው። ቢቆምና ወጣ ሲለው ነበረ። ቢቆምና አንቺ ውስጥ ዶክመንተሽን ወተሽ እስከምታወጪ ምን ይፈጠራል ግን? ለነገሩ ግን ማለት ነው ቤተሰብዬ፣ ባለፈው ጊዜ ትሲላችኋል አብርሽ እጇን አለቅም መብታለኝ ብሎ ስንት ሰዓት ሙሉ እጇን እንደጠመዘዘ ማለት ነው። ስለዚህ ሩታ እምነቷ የለም ባብርሽ ላይ ምን እንደሚያደርጋት አታውቅም። ትሰጋለች ማለት ነው ለዛም ነው ኤርሚያስ ውስጥ ድረስ እንዲገባ የፈለገችው። እሱ ደጅ ቢሆን በር ቢዘጋስ ብላት ፈራለች። ገባችሁ? ስለዚህ ስጋቷ እሱ ውስጥ ድረስ ገብቶ እንዲ አድርጋለች። ግን ምንም ደስታ እንደማይሰጠው ጸብ እንደሚፈጠር ይሄን አውቀሽ ነው እዚሽ የመጣሹ፣ ምንም የማይካዳቅ ነው እና ፈልገሽን የመጣሹ ምናምን ምናምን ሲል ነበር አብረሽ ሚስተናት ብትፈልግስ ምን ችግር አለው እንዴ

ወይኔ ጉዴ! የምሬ ነው ምላችሁ ቤተሰብ፣ ደጋግሜ ነው ያው፣ እንዲህ አይነት ፓርቶቿን እና የሆነ ደስ የሚል ነገር አላት፣ በንባዋ ውስጥ፣ በሐዘኗ ውስጥ ምን አይነት ተፈጥሮ ነው? ስታለቅሽ ደስ አልሽኝ የሚለውን ዘፋኝ ታስታውሱታላችሁ? የኔ ማር ነፍስ ሻይ ማር ነው የምትሉኝ፣ ዛሬስ ማለት ነው። የምሬን ነው ቤተሰብ። እኔ ሩትዬ ያ ቦታዋን በጣም ነው እንጀቴን ነው በቃ የሚበላኝ፣ ለየት ትልብኛለች። ይሄ ስትደነግጥ የምታለቅሰው እንደ ሕፃን የምታወጣቸው ቃላቶቿ ምናምን ነገር ለየት ይሉብኛል በቃ ከሩታ ተፈጥሮች ማለት እና ቀድምም እንዳያችኋት በጣም ተርበተበተች። እሱ ሲወድቅ ማለት ነው ኤርሚያስ አገፋፍግ በእውነት ማለት ነው ከልብ ጥቃት ለማድረስ እንደመጣክ ያሳያል። ደጋግሜ አይቼ ተሳስቼ ደግሞ ፍርድ እንዳልሰጥ ብዬ ቤተሰብዬ፣ ማለት ነው ቪዲዮውን በደንብ ደጋግሜ ያየሁትና አብርሽ ውጣ ብሎ በእርግጥ ገፍቶሃል። መጀመሪያ ግን አንተ ነህ እንጂ ከክልል ውጪ ለማስወጣት ማለት ነው ብስችት ከግርግዳው አሳልፈል ታስወጣው ያሰብክ ነው የምመስለው፣ እና አገፋፍክ ከባድ ስለነበር ነው አብርሽ የወደቀው። አወዳደቁም ግን ካሜራማኑ አላሳየንም። ነገር ግን በዚህ ውስጥ ምን አለመሰላችሁ? እሩታ ኤርሚያስን ይዛ ባትመጣ ኖሮ በእርግጥ ይሄ ነገር አይፈጠርም። ደግሞ ብቻዋን ብትመጣ አብርሽ ከጽብ ከችግር የሆነ ነገር ከማድረግ ወደኋላ አይልም። ስለዚህ እቺ ልጅ አይፈረድባትም አደለ? በቃ ብቻዬን ብሄድ ቤሄድ እቤት ውስጥ ችግር ይፈጥርብኛል፣ እንዳልሄድም ያደርገኛል። በርም ሊቆልፍባት ይችላል ወይ ሊመታት ይችላል። ምን አልባት ምን ይታወቃል? ምን ይታወቃል? የእሷ ፍራቻ ነው። እንደገና ደግሞ ኤርሚያስን ውስጥ ድረስ እንዲገባ የፈለገችበት ምክንያት አንዱ በቃ እምነት ስላጣችበት ነው። ቢያንስ የሆነ ነገር ቢፈጠር ይከላከልልኛል ብላ አስባ ነው። እና ከኤፍሬም ማነው? ኤፍሬም አልኩኝ የኤፍሬም ወንድም ሌላኛው የአብርሽ ወንድም ጋር ነው ቁጭ ብሎ የነበረው ቤት ቢኒ ጓደኛው ማለት ነው። ከቢኒ ጋር ነበረ እንግዲህ ሩታ ስንት ሰዓት ሙሉ ሲጨቃጨቁ ሲጨቃጨቁ ቆይተው ነው ውስጥ የገባችው። ያ ሁሉ ሰዓት በንዝንዝ ያ ሁሉ ሰዓት ምን ከሰላምታ ውጣት ውጣ ግባት ትግባ በቃ ገባ። ኦልሬዲ ከገባ ሂጅ አውጭና በቃ ደስ ያለሽን አድርጊ ብሎ አብርሽ በትዕግስት እሷ ዶክመንት ልታመጣ ስትገባ ታግሶ ቢጠብቅ ኖሮ እሱም ተገፍቶ አይወድቅም ነበረ። ይሄ ትዕግስት የማጣ ችግር ነው ቤተሰብዬ። እና በዚህ አጋጣሚ ትግስት የሌላችሁ ትግስት በጣም የሚያንሳችሁ የሚጎላችሁ ወገኖቼ፣ በህይወታችሁ ውስጥ ለጥቂት ሰከንድ መታገስ የምትችሏትን ነገር ባለመታገስ ህይወትም ልታጦት ትችላላችሁ። ኖርማሊ አሁን አብርሽ ወድቋል፣ ራሱን ስቷል ላይ ራሱን እና አይዞክ አብርሽዬ፣ ትነቃለህ። አይዞክ ወንድሜ። ወይኔ ጉዴ! እኔም ኩቀላጆን ኩኝ፣ የምሬን። አሁን በእንዲያ ነገር ይቀለዳል? የምር ግን ማለት ነው፣ ምን እንደመታው ካሜራማኑም እኮ ያየ አይመስለኝም። በጣም ከባድ ነው። የሁሉ የትግስት ማጣት የሁሉ እርጋታ ያለ መኖር ምን ፈታ ብሎ ሶፋው ላይ ቁጭ ብሎ እሺ ችግር የለም ሂጂ ግቢ እና ይዘሽን አንድ ይዛው መታለቻ በቃ፣ እሷ ዶክመንቱን እስክታመጣ እሱ ቢታገስ አብርሽም ቢታገስ እንደገና፣ ወንድማችን ኤርሚያስ ደግሞ እሷ ዶክመንቱን እስክታመጣ አንተም አብርሽ ቢገፋክም ብታልፈው ኖሮ ይህ ሁሉ ነገር አይፈጠርም እና አገፋፉ በጣም ከባድ ነበር። ቪዲዮን ካያችሁት በጣም ያሳዝናል። ሁሌም ጣጣ የማያጣው የአብርሽ ግሬስ እና የሩታ ግሬስ ቤት ማለት ነው። ይኸው ግራሶ ሆኗል በችግር ግራሶ። የምሬን ነው ካሁን አሁን ይፈታል ስንል ይሄ ወር ሊቆጠር ነው። ድፍን ወር እንዴ! የእናንተ ጸማ ማብቂያው መቼ ነው? አሁን ሩታ በቃ ይኸው ሲወድቅ ደንግጣ እንዳት ነካ ይስትል የነበረችው ማለት ነው። አሁን አንገቱ አጎንብሳ እያለቀሰች ወይኔ ወይኔ እያለች ነው የተጸጸተች ነው። እንዲህ ነው በቃ ይውላችሁ፣ ለሚያልፍ ነገር የማያልፍ ስም አታትርፍ። አንዳንዴ ባትጨቃጨጉ ባትጣሉ ስታስቡት፣ ጸቤ ሰላም የሚነሳ ነገር ነው። መጣላት ሰላም የሚነሳ ነገር ነው። ፍቅርን የመሰለ ነገር የለም አይደል? ቢታለፍስ በህይወታችን ውስጥ ያለን ነገር አንዳንዴ ካለማሳለፋችን ካለማስተዋላችን ብዙ ስህተት እንደሚመጣብን የሚያሳይ ቪዲዮ ነው የዛሬ ቪዲዮ የተለቀቀው። ለማንኛውም አብርሽዬ እንቃለን፣ ወንድማችን እኛ እንትን ክፎ አንፈልግም እ የሚዲያው የሽብር ድምቀት ማለት ነው እና ግን ማለት ነው ቤተሰብ ይሄን ያክል ጸጥ ብሎ ያቆየው ከባድ ምት ቢሆን ነው እና አደራ እንትትነቃ ሩታ ረስተ እንዳትነቃ። እኔም ፈራው እሱ ነው ቤተሰብ ዛሬ አለ ግጸሻል እንዳትሉኝ። የምራ አንዳንድ ያሉ በጣም የሆነ ምት የማይ ጭንቅላት ምት በሚገጥም ሰዓት ሁሉን ነገር ረስተው የሚመለሱ ሰዎች አሉ አሉ። ችግራችንን ፈጣሪ እንደዚህ ያስረሳል፣ ሕመማችንን ቁስላችንን፣ ቂማችንን፣ በቀላችንን። ሌላውን ነገር እንኳን አንርሳ። ሆ ይህማ ከባድ ነገር ነው። እና ለማንኛውም ግን ሩታ በጣም ተርበትብታለች እንዳያችኋት ማለት ነው ቤተሰብዬ በጣም ደንግጣለች ስታሳዝን ግን ይሄን ሆድ ነገር ማለት ነው ሆዷ እንደዛ ግፍጥጥ ብሎ ዛሬ ደግሞ ሆዷ ጨመረ በነገራችን ላይ ግን አይኔ ነው ቤተሰብዬ ሩትዬ ሆድ አንዴ ትንሽ ይሆናል አንዴ ትልቅ እንደዚህ ያሉ ልጆችም አይቻሉ ኮሜንት ላይ እና ይሄ ነገር ግን ምንድን ነው እርግዝና ነው ነው የተጫወቱብን ነው ወይ አልገባኝም። የምሬ ነው እንዴ? ኢማማ አይሆን ነገር ነው። ባለፈው ግን አልትራ ሳውንዱ ላይ ስትታይ ያው የትክክለኛ አልትራ ሳውንዱን እኛም አይተን ነበረ። አይ እርጉስ ናት ሩታ። እንደዚህማ ትጠራጠሪ የኔ ማር ማለት ነው። አይ ትንሽ አስጨነቀኝ ነገራቸው። አንዴ መጣ አንዴ ሄደት ይላል። ወደ አንዴ አይነት እርግዝና አለ እንዴ ሲጀመር? ለማንኛውም ግን ሩትዬ እንግዲህ የሆድሽን በጀርባሽ ያሳቅፍሽ አስቀድም ቢለ ማለት እወዳለሁ እና አሁን ደግሞ የዋሳ ስትሬስ ውስጥ ገባች። እንግዲህ አብርሽ ና ክንቤት ይዘውት ሲሄዱ ነው ያለቀው። አብርሽ የነቃው ወንድማችን ምረቱን ያርግልን ነው ምለው። ከዛ ባለፈ ግን እንደው በዚህ አጋጣሚ ሆኑ ያ አጋጣሚዎች ሁሉ አቃጣሪዎች ናቸው የሚባልበት ነገር አለና በዚህ እንደው ቢታረቁልን፣ ቢስማሙልን፣ ለምን እንደዚህ ይሆን ነው ብለው ወደ ራሳቸው ወደ ቀልባቸው ቢመለሱልን፣ አብርሽ ደሞ የሆነ ደስ የሚል ባል ሆኖ ቢመጣልን፣ ሩት የጠላችሁን ነገር ቢተውልን ደስ ይለናል። ግን ከባድ ችግርም እየመጣ ነው ከኋላቸው፣ ከፊት አይደለም፣ ከኋላ ነጻነት፣ የአራት አመት ልጅ እንዳላት ታውቃላችሁ። መቼስ ያቺ ጉደኛ የሩታና ያብርሽን ይወት ብትበቅ ያደረገችው እሷኔ። ሲጀምር አሁን ላይ እንግዲህ ልጁ ያብርሽ ነው ብላለት ጥፋን የመጣችሁ ታምኔሏን አያችሁት አይደለ? ልጁ ልጅ ያብርሽ ናት ብላለች። ደሞ በዚያ ሊስ አዲስ አጀንዳ ሊከፈት ነው፣ ሌላ ትኩሳት ሌላ ትኩሳት፣ እዛ ወንድሞቿ እየወጠሯት ነው። ወጥረው ይዘዋታል። አዲስ አበባ ይዘዋን መተው አላፈናፍን ብሏታል። ታላቅ ወንድሟም እንደዚሁ ያኛውም ወንድሟ፣ ምንድን ነው ቀጣዩ? እንግዲህ ደግሞ አሁን አብርሽ ከሩታ ሌላ፣ ደሞ ካስረገዛት ውጪ ሌላ ደግሞ ልጅ አለው ተብሎ ደግሞ መከራ ለምበላ ነው ማለት ነው። በርግጥ በግልጽ ባትናገረውም፣ ተምኔሉ ላይ አብርሽ ልጅ ናት ብላለች። ልጅ የማልጅ እንደሆነም ንገሪን እያሏት ብዙ ሲቀበጣ ጥሩ ቆይተው ሳትናገርም በደንብ መግለጫም ሳትሰጥ ቪዲዮ አለቀ ማለት ነው ይ ማለት ነው። የቡታጀራ ዩቱበሮች አያልቅበት ናችሁ። ሲጀመር ከአንድ ርዕስ ወደ አንድ ርዕስ ከአንዱ አጀንዳ ወደ አንድ አጀንዳ አይዲያችሁ ግን ፐርፌክት፣ የምሬን ነው። ያው ትንሽ አስተማሪ ቢሆን ነበር አሪፍ። ደግሞ ይበልጥ ፐርፌክት የሚሆነው አብዛኛው ሀቼ ቤሬ ነው። ሀቼ ቤሬ ስላችሁ ለዚህ ትውልድ የሚያስተምረው ነገር ግራ ይገባኛል። አንዳንድ ቼክ ሳረገው ምኑን አሁን ይሄ ነገር እዚህ ጋር ምንድን ነው የሚያስተምረው? ምን ያለው ጥሩ ነገር ብዬ ራሴ እንድጠይቅ ያደርገኛል፣ እንጂ ከዛ ባለፈ ግን ስራ ጎበዝ ናችሁ፣ ትሰራላችሁ በጣም ለማንኛውም፣ ቤተሰብዬ በየአቅጣጫው በያቅጣጫው የቡታጀራ ዩቲዩበሮች ጸብ ላይ ናቸው ያሉ፣ በዚህ በኩል ደግሞ ማና ብቻ በየቤቱ የምታውቋቸው እነዚህ የምናውቃቸው የምናውቃቸው ዩቲውበሮች ቤት ጸብ ነው፣ ጸብ በደላላ ማለት ነው። በጣሪ ፍቅር ይስጣችሁ። ለማንኛውም ቤተሰብዬ ማለት ነው እንግዲህ የቡታጅራ የዩቲዩበሮች ምን ይበሉልን ምን ይበሉ ያልተባለ ነገር የለም አንዷ ደግሞ ነፃነት ቤት የኮመተችው ኮሜንት፣ ቤተሰብዬ ጨው ነው የሚያረገው ጆሯችሁን። ምን አለች መሰላችሁ ዱ ይቆረጥ ብላለች። አልጨርሰውም? እናንተ ጨርሱት። የአብረሽ ነው ዱ ይቆረጥ አለችው። ልጁ የአብርሽ ነው ስለተባለ፣ ማለት ነው በታምኔሉ ላይ በተለጠፈው ፎቶ። ፈጣሪ ሆይ ቸር ያሰማል። ቤተሰብዬ በሌላ ቪዲዮ እንገናኝ። ቸር ቆዩልኝ። ወዳችኋለሁ። ባይ ባይ